ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ጉዳዮች አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢትዮጵያ ምስባት ወደ ያዝናቸው የስፖርት ጉዳዮች አለፍን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። የኢትዮጵያ ሴቶች ፕሪሚየር ሊግ አስረኛ ሳምንቱን ዛሬ ሲጀምር ጠንካራ የውድድር ዓመትን እያሳለፈ የሚገኘው ኢትዮ ኤሌክትሪክ በሰፊ የግብ ልዩነት በማሸነፍ መሪነቱን አጠናክሯል። በአዲስ አበባው የአበበ ቢቂላ ስታዲየም ቀን ሰባት ሰዓት ላይ በተደረገው ጨዋታ ኢትዮ ኤሌክትሪክ ይርጋ ጨፌ ቡናን 4 ለ0 ቦነስ ሰፊ ውጤት በማሸነፍ በሊጉ በሁሉም ጨዋታዎች አሸናፊነቱ ቀጥሏል። ትግስት ያደታ ሁለት እንዲሁም ኢየሩሳሌም ወንድሙና መሀሊት ምትኩ ተጨማሪ ግቦችን በዛሬው ጨዋታ ላይ ለኢትዮ ኤሌክትሪክ አስቆጥሯል። ኢትዮ ኤሌክትሪክ ነጥቡን 30 በማድረስ የሊግ መሪነቱን አጠናክሮ ቀጥሏል። ዛሬ በደረገው የላኛው ጨዋታ ሁለተኛ ደረጃ ላይ የሚገኘው ሀዋሳ ከተማ ከአርባ ምንጭ ከተማ ጋር ነጥብ ተጋርቷል። አንድ ለአንድ በተጠናቀው ጨዋታ የምስራች ፈለቀ ለሐዋሳ ከተማ እንዲሁም ምህረት አለሙ ለአርባ ምንጭ ከተማ ግቦች ሰራዊቱን አስቆጥሯል። ጠዋት ላይ በደረገው የዛሬ መራ ግብር ሸገር ከተማ በሰር ካለምባሳ ብቸኛ ጎል ሲዳማ ቡናን አንድ ለዜሮ አሸንፏል። ኢትዮጵያ ወደ አፍሪካ ዋንጫ እንድታልፍ ለማድረግ የኢትዮጵያ እግር ኳስ ፌዴሬሽን የረጅም ጊዜ ስራዎችን እየሰራ እንደቆየ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ ተናገሩ። ኢትዮጵያ ባስተናገደችው ከ17 ዓመት በታች የሴካፋ ውድድር ሶስተኛ በመውጣት ወደ አህጉራዊ ውድድር ትናንት ማለፏ የሚታወስ ነው። ይህ ውጤት በቀላሉ አልመጣም የሚሉት ከኢቲቪ ስፖርት ጋር ቆይታ ያደረጉት የፌዴሬሽኑ ፕሬዚዳንት ኢሳያስ ጅራ ከአራት ዓመት በፊት በመላ ኢትዮጵያ የፓይለት ፕሮጀክት በመጀመር ታዳጊዎችን ሲያሰለጥኑ መቆየታቸውንም ተናግረዋል። እዚህ ላይ ከተሳተፉት ውስጥ ወደ 14ቱ ልጆች የፓይለት ፕሮጀክት ውጤት ናቸው። ያ ፓይለት ፕሮጀክቱ ብዙውን ጊዜ የሚያሳልፈው ስልጠና ላይ ነው። ሶ ባለፈው ዓመት ወደ ሊግ ውድድር አሳደግ ነው። ከአዲስ አበባ እና ከስዳማ ክልል እግር ኳስ ፌዴሬሽኖች ጋር ደግሞ ተፈራርመን ያን ከማድረጋችን በፊት ባለሙያ አቶ አምሳሉን ቴክኒካል አማካሪ አድርገን ቀጠርን። ዶክተር ሳሚ እና እሱ አብሮ ሆኖ ይህን ዲዛይን አደረጉ። ሊግ ፈጠር ከነኚህ ሊጎች ውስጥ ልጆች እንድመለመሉ ተደረገ። ከነኚህ ሊግ ውጭ የሆኑ ደግሞ ማስታወቂያ ወጥቶ አዲስ አበባ ስቴዲየም ላይ ከተለያየ የሀገሪቱ ክልል ነው የመጡትና በዛ ደረጃ የተደራጁ የተመለመሉ ልጆች ናቸው። ትልቁ ምስጢሩ ትኩረት ተደርጎበታል፣ ኢንቨስት ተደርጎበታል። ሶ ዘ ዌይ ፎርዋርድ ምን ማድረግ አለበት የሚለውን ምን ይሆናል በዚህ ደረጃ ይመጡ ናቸው። መሰል ውጤታማ የታዳጊ ስራዎች በቀጣይ ለዋናው ብሔራዊ ቡድን ግብዓት የሚሆኑ ተጫዋቾች የሚፈሩበት በመሆኑ ተጠናክሮ እንደሚቀጥልም የፌዴሬሽኑ ፕሬዚዳንት ኢሳያስ ጅራ አያይዘው ተናግረዋል። ጉዞ ወደ 29 ብለን ስንሰይም በልጆቹ ውስጥ የሚፈጥረው ነገር አለ ትልቅ ኃላፊነትን ይፈጥራል እና ቪዥነሪ እንዲሆኑ ነው የተደረገው። ከዚህ ውስጥ ደርሶ ለዋናው ብሔራዊ ቡድን መጫወት የሚችል ከደረሰ በአሰልጣኞች እይታ ነው የሚሆነው። እኔ አስተዳደር ሰው ነኝ፣ ከደረሰልን እሰየው ነው። ሀያ አንድ አመት ነው የሚሞላቸው ከአራት አመት በኋላ እነኝ ልጆች ሆፕ ፉሊ የተወሰኑ ልጆችን እናገኛለን ብዬ አስባለሁ። ኢቨን እነዚህ ለአፍሪካ ዋንጫም ባያልፉ የእድገት መንገዱ ይሄ ነው መሆን የሚገባው። ወደ ታች 15 ዓመቱ ይህ ፓይፕላይን ፍሰቱ እንዲቀጥል ከ15 ዓመት በታች እና ከ17 ዓመት በታች እቅድ አውጥተን ወደ ታች አውርደናል። ከክልሎች ጋር ተወያይተንበታል ባለፈው ሳምንት። ክለቦች መሳተፍ አለባቸው፣ ሊግ መኖር አለበት። ከዚህ ውስጥ ልጆች እየተመለመሉ ማስቤዙን እያሰፋን ብዙ ልጅ የምናገኝበት ነው የሚሆነው። እነኚሁ ናቸው አድጎ ወደ ዋና ብሔራዊ ቡድን የሚደርሱት እና በዚህ ደረጃ በዞኑ ውስጥ ዶሚኔት ማድረግ ከቻሉ ወደ ላይም ከፍ ሲሉ ዶሚኔት የማያደርጉበት ነገር የለም። ግን በትግስት መስራት ያስፈልጋል፣ መረዳዳት ያስፈልጋል። የአንድ ሰው ስራ አይደለም፣ በህብረት የሚሰራ ስራ ነው። የምሽት የስፖርት ዜናዎቻችን ይቀጥላሉ። በኬንያ በተካሄደው የአፍሪካ ብስክሌት ሻምፒዮና በኢትዮጵያውያን ተሳታፊዎች የተገኘ ውጤት አመርቂ መሆኑ ተገለጸ። ውድድሩን አስመልክቶና በአፍሪካ ምድር ለመጀመሪያ ጊዜ ሲቲ ማውንቴን ባይክ ውድድር እንደሚካሄድም የኢትዮጵያ ብስክሌት ፌዴሬሽን ጋዜጣዊ መግለጫን ሰጥቷል። አና ታሪኩ በአፍሪካ ብስክሌት ሻምፒዮና ላይ ያስመዘገብነው ውጤት ስፖርቱን ለማነቃቃት አስተዋጽኦ የጎላ ነው ሲል የኢትዮጵያ ብስክሌት ፌዴሬሽን አስታውቋል። የኢትዮጵያ ብስክሌት ፌዴሬሽን በኬንያ የተካሄደውን የአፍሪካ ብስክሌት ሻምፒዮና እና ለመጀመሪያ ጊዜ በኢትዮጵያ አስተናጋጅነት ለሚደረገው የዓለም አቀፍ የሲቲ ማውንቴን ውድድርን አስመልክቶ ከዓለም አቀፍ ብስክሌት ፌዴሬሽን እና ከባልና ስፖርት ሚኒስቴር ጋር በጋራ በመሆን ጋዜጣዊ መግለጫ ሰጥቷል። የኬንያ ውድድርም ከፍተኛ ፉክክር የነበረበት ቢሆንም የተመዘገበው ውጤት ጥሩ መሆኑን የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንት አቶ ወንድሙ ኃይሌ ተናግሯል። ውድድሩ ላይ 31 አገሮች የተሳተፉ ሲሆን 316 ተጫዋቾች ተሳትፈዋሉ። ለመጀመሪያ ጊዜ 11 አገራት በሜዳሊያ ሰንጠረዥ በገቡበትና ከፍተኛ ፉክክር በታዩበት በተለይም አብዛኛ ፕሮፌሽናሎቻቸው ከአውሮፓ ከኤዥያ ይዘው የተሳተፉበት እኛ ደግሞ አብዛኛው ደግሞ ሁሉም ሁሉም የሀገር ውስጥ ስርዓቶችን ነበር ይዘን የት ነው እና የነበረው ፉክክር የነበረው ትንቅንቅ የተገኘው ውጤት ኢትዮጵያን ከፍ የሚያደርግ ኢትዮጵያ በብስክሌት ስፖርት ቀጣይ ተስፋ የሚጣልባት በብዙዎች አይን ላይ የተገባበት በመጋቢት ወር በኢትዮጵያ አስተናጋጅነት በሚካሄደው የሲቲ ማውንቴን ባይክ ውድድርም ከተለያዩ የዓለም ሀገራት የሚመጡ የብስክሌት ጋላቢዎች እንደሚሳተፉበትም በመግለጫው ላይ ተነስቷል። የዓለም አቀፍ ብስክሌት ፌዴሬሽን የማውንቴን ባይክ ዳይሬክተር የሆኑት ክርስቶፍ ብሩይኒል ውድድሩን በቀጥታ ስርጭት መተላለፉ ኢትዮጵያን ለማስተዋወቅ እንደሚያስችል ይናገራሉ። ውድድሩ በጣም አስደሳች ነው። ለውድድሩ የሚሆኑ ቦታዎችንም በከተማዋ የተለያዩ አካባቢዎች ተዘዋውሬ ተመልክቻለሁ። ሁነቱም የቀጥታ የቴሌቪዥን ስርጭት ይኖረዋል። በዚህም ከአርባ በላይ የሚሆኑ ሀገራትም በቀጥታ ስርጭቱ ለሕዝብ ይደርሳል። በሚሊዮኖች የሚቆጠሩ ሰዎችም ይከታተሉታል ተብሎ ይገመታል። ይህም ኢትዮጵያን እንዲሁም አዲስ አበባን ለማስተዋወቅ እድል ይፈጥራል። በቀጣይ በኢትዮጵያ አስተናጋጅነት የሚደረገው የሲቲ ማውንቴን ውድድር የብስክሌት ስፖርትን ለማሳደግ ጥሩ አጋጣሚ መሆኑን የሚገልጹት ደግሞ የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መኪዩ ማመድ ናቸው። ከአትሌቲክስ፣ እግር ኳስ ቀጥሎ ደግሞ የሀገራችን ስፖርት ማደግ የሚችሉ አንዱ የብስክሌት ውድድር ነው። ከቅርብ ጊዜ ወዲህ እሱ ላይም ልዩ ትኩረት ሰጥተን እየሰራ እንገኛለን። በተለይ ፖቴንሻል ኤሪያዎችን በዚህ ረገድ የተካባቢ ላይ ብንሰራ ስኬታማ እንሆናለን ብለን ከፌዴሬሽኑ ጋርም ሰፊ ስራዎች እየሰራ እንገኛለን። ጥሩ የተሻለ ውጤቶችም እየመጡ ይገኛሉ ማለት ነው። አገራችን ከዚህ ስፖርት መጠቀም ያለባትን ነገር በዓለም አቀፍ ደረጃ ላይ ተሳትፋ ጥሩ ውጤት በማምጣት እንደምትችል ያሳዩ ውድድሮች ከዚህ ቀደምም ሲደረጉ ነበር። አሁን ደግሞ በተሻለ መንገድ እንዲሄዱ እየተደረገ ይገኛል። ነገር ግን ሄዶ መሳተፍ ብቻ ሳይሆን አገራችን ደግሞ ብስክሌት በባህሪው በጣም ትልቅ ፖቴንሻል ንቅናቄ መፍጠር የሚችል አጠቃላይ የሀገራችንን እድገት የኮሪደር ልማት በቀላሉ ለአለም ማስታወቅ የሚችል የስፖርት ዘርፍም እንደመሆኑ መጠን ኢንተርናሽናል ኢቨንቶችን ወደ ኢትዮጵያ መጥቶ እንዲዘጋጅ በተደጋጋሚ ውይይት ስናደረግ ቆይተናል። በተደጋጋሚ ስናቅድ ቆይተናል። ሶ አሁን ወደ ትራክ እየገባ ይህንን ሀገራችን ሆስት እንድታረግ ስራዎች ተጀምሯል ማለት ነው። የሁለት ሺህ አምስት የዓለም የወንዶች ቦክስ ሻምፒዮና በዱባይ ከተማ ተጀመረ። በተባበሩት አረብ ኤሜሬቶች በተሰናደው በዚህ ውድድር ኢትዮጵያን ጨምሮ ከ120 አገራት ተዋጡ ቦክሰኞችም ተሳታፊ ሆኑበታል። የመክፈቻ ስነ ስርዓቱ የተካሄደ ሲሆን ውድሮቹ በተለያዩ ኪሎ ምድቦች ከነገ ጀምሮ መደረግ ይጀምራሉ። ኢትዮጵያን የሚወክሉ ስፖርተኞች ከቅናት በፊት ከተካሄደው ብሔራዊ ቦክስ ሻምፒዮና የተመረጡ ናቸው። በአሰልጣኝ ቴዎድሮስ ጥላሁንና መኮንን ጌታቸው የተመሩ አምስት ስፖርተኞችም ወደ ስፍራው እንዳቀኑም የኢትዮጵያ ቦክስ ፌዴሬሽን አሳውቋል። የእንግሊዝ ፕሪምየር ሊግ የ14ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ መሪው አርሰናል ከተከታዩ ማንቸስተር ሲቲ የነጥብ ልዩነቱን ዳግም ወደ አምስት ለማስፋት በሜዳው ብሬንትፎርድን ያስተናግዳል። ምሽት አራት ሰዓት ከሰላሳ ላይ በሚደረገው ጨዋታ በመድፈኞቹ በኩል በመጠነኛ ጉዳት የባለፈው ጨዋታ ያለፈው ዊሊያም ሳሊባና ሊያንድሮ ትሮሳርድ ወደ ሜዳ የመመለስ እድል እንዳላቸው ሲገለጽ ጋብርኤል ማጋሌሽና ካይ ሃቨርት አሁንም ከቡድኑ ውጭ ናቸው። ጋብርኤል ጀሱስ ከረጅም ጊዜ ጉዳት በኋላ ዛሬ የመጫወት እድልን ያገኛል ተብሎ ይጠበቃል። ከተከታታይ ሽንፈት በኋላ ወደ ድል የተመለሰው ሊቨርፑል በሜዳው አንፊልድ ሰንደርላንድን ሲያስተናግድ፣ በጥሩ መነቃቃት ሶስተኛ ደረጃ ላይ የሚገኘው ቼልሲ ከሜዳ ውጪ ሊድስ ዩናይትድን ይገጥማል። ሁለቱም ጨዋታዎች ምሽት 5 ሰዓት ከ15 ላይ ይጀምራሉ። ወልቭስ ከኖቲንግሃም ፎረስት፣ በርንሌ ከክሪስታል ፓላስና ብራይተን ከአስተን ቪላ ሌሎች ዛሬ ምሽት የሚደረጉ የእንግሊዝ ፕሪምየር ሊግ የ14ኛ ሳምንት ጨዋታዎች ናቸው። በስፔን ላ ሊግ 15ኛ ሳምንት ዛሬ አንድ ጨዋታ ሲደረግ በተከታታይ ሶስት የሊጉ ጨዋታዎች ላይ ነጥብ የጣለው ሪያል ማድሪድ ከሜዳ ውጪ በሳን ማሜስ ከአትሌቲክ ቢልባው ጋር ይጫወታል። በዘንድሮ ዓመት ካደረጋቸው 14 ጨዋታዎች በስድስቱ የሸነፈው የኤርኔስቶ ቫልቨርዴው ቤልባው ውጤታማ ጉዞ ላይ ባይሆንም እንደ ወትሮ ሁሉ ዛሬም ለሪያል ማድሪድ ፈተና እንደሚሆን ነው የሚጠበቀው። በመልበሻ ክፍል ውስጥ ያለው የእርስ በርስ መልካም ግንኙነትን ማጠናከር አልቻሉም በሚል የተወቀሱት የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶ በቀጣይ ስራቸው ላይ ብቻ ትኩረት አድርገው ቡድን ውጤታማ ለማድረግ እንደሚሰሩ ተናግረዋል። ትናንት አትሌቲኮ ማድሪድን በመርታ ተከታታይ አምስት ጨዋታዎችን በሊጉ ያሸነፈው ባርሰሎና ላሊጋውን በ37 ነጥብ ሲመራው ሪያል ማድሪድ በአራት ነጥቦች ዝቅ ብሎ በ33 ነጥብ ሁለተኛ ደረጃ ላይ ይገኛል። የጣሊያን ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ሲደረጉ ቀን ላይ በተደረገው ጨዋታ አታላንታ ጄኖዋን አራት ለዜሮ በሆነ ሰፊ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፉን አረጋግጧል። በራንት ጂሚሲ፣ ማርቲን ደሮን፣ ማሪዮ ፓላሲች እና ሆነስት አሁኖር በሜዳው ለጫወተው አትላንታ የአሸናፊነት ግቦቹን አስቆጥረዋል። ምሽት ላይ በሚደረጉ ሌሎች የኮፓ ኢታሊያ ጨዋታዎች ናፖሊ ካግሊያሪን እንዲሁም ኢንተር ሚላን ቬኔዚያን በሜዳቸው ያስተናግዳሉ። ተጨማሪ ዜናዎችና የውይይት ጉዳዮችን አካተን ምሽቱ ለሳት ላይ በኢቲቪ መዝናኛ እንጠብቃችኋለን። ለሰዓቱ ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት